ዛሬ የቲክቶከሮች በዓል ነው ነጭ የለበስኩት በዚህ ምክንያት ሰላም ነው አለባበሱ በጣም ያምራል እዚህ ጋም አሳይልኝ ቃል ቆንጆ ቆንጆ አለባበስ የለበሱ ሰዎች አሉ ወንድሜ ፎቶ ተጀምሯል ጥሪው አስር ሰዓት ነበረ አስራ አንድ ሰዓት የደረስኩት ለዛ ይመስለኛል

በረጋችን ላይ ማዎች ናቸው እና ቃት አለ። ኢንስታግራም ላይ ካራክተሩ ምንድን ነው? ካራክተሩ የነጻነት አለው ሌላ መገለጫ የለውም። ግን ነው ያው ማውራት የምፈልጋቸው እውነታዎች አሉ ሰውን የማያስከፉ ማንንም የማይነቁ እነዛን እውነታዎች በነጻነት እንዳወራ ይረዳል። ሰዎችም ቶሎ አክሰብት ያደርጉታል፣ እኔ የማወራውን ነው። ስራዎቼን ካየህ አብዛኛው ሰው ያልተጠበቀ ነገር ነው ይለዋል። የተጠበቀ ነገር ነው ሁሉም ያስበዋል፣ ነገር ግን እኔ አወራዋለሁ። ለምን ነጻነት አግኝቻለሁ። እብድ ይቅርታ፣ እብድ ስል እንዲገባን ነው። እብድ ነጻነት አለው፣ የፈለገውን ያደርጋል። እናንተም የምትለያዩት በምን ታጣለ? እብድ የመጣለትን ያደርጋል እኔ ደግሞ ይመጣልኝ አግባብ ባለው መንገድ አደርገው አለሁ። ሲኒው ለነጻነት ይላል ለነጻነት ፈልገህ ሆኖ እንደዚህ አሁን አንተ ምግብ እንዳይነካ ትጨናነቃለ ምናምን። እኔ አሁን በነጻነት እንደፈለግኩ አውራለሁ ነገር መቶ ቢነካል እስካሁን ነምራ እስካሁን ነፃ ሆኜ ከተናገርኩት ንግግሮች መካከል በጣም ደስ የሚለኝ ብርጭቆ ግን እስከ መቼ ነው የሰበረው እያለ ያነሳውን የሚቆርጠው የሚለው ንግግር፣ ብዙ ሰዎች የሚሰበሩት በጣሏቸው ሳይሆን ባነሷቸው ሰዎች። ይሄ የእኔ አለም የኔ ዓለም ደግሞ መራራ እውነታዎችን ያከለን። አመሰግናለሁ፣ አመሰግናለሁ። አይቆሽሽብህ። እጅግ ትክክለኛ የአዋርድ መንፈስ

ታንኪዩ ካሜራማን ጋይስ። ከተክሉ ጋር ያገኛለን። በርካታ ኢንፍሉዌንሰሮች በበጎ ተጽዕኖ እንዲፈጥሩ እየደገፈ ያለና አሁን ደግሞ እንደሚመጡበትን መንገድ ሌሎች ተሞክሯቸው በማጋራት በቲክቶክ ፕላትፎርም ላይ በጣም ባጭር ጊዜ ከፍተኛ ተከታታይ ያገኘ ወጣት ወንድሜ ነው። ስላገኘው ደስ ብሎኛል። በጣም አጭር ጊዜ ያልክ አምስት አመት ነው።